ሀይሚዬ ትላንትና አንጀቴን ባለሽኝ አንድ ቃል አለ። እኔ ምን ሆኜ ነው ያለችው ያለችው ማለት ነው። እኔ ምን ሆኜ ነው ማለት ማለት፣ እሱ የሚፈልግ ሴት አይደለም ወይ ማለት፣ እሱ የሚፈልግ ሴት አልሆንኩም ወይ እኔ ከኔ የሚናጥሩ ነው ማለት ምንድን ነው ያናሳኝ ብለሽ የራስሽን እየጠያቅሽ ነበር። አንቺ ሙሉ ሴት እኮ ነሽ፣ ጀግና ባዛው አንበሳ ሴት ብዙ ብዙ ነገር ችለሽ እየኖርሽ ያለሽው ብዙ ችግር፣ ብዙ ብዙ በቃ እንጃ ሰው ልጅ እንጃ። አንድ በአንድ አንድ ሰው በዚህ እድሜ ላይ በዛው ልጅነትሽ ላይ ስድብንና ችግር ሁሉ ተቋቁመሽ እዚህ ጋር የቆምሽ ልጅ ነሽ እንዴ! አንቺ እኮ ጀግና ሴት እኮ ነሽ። ምን ሆነሽ? አይ አይ ታወቅሽም እንጂ አንቺ እኮ ጀግና ኩሩ ሴት ነሽ። እኔ እናት የምዬ የምሩ እኮ ነው። ወይንም አንቺ ራስሽን የሚጠይቁ ምክንያት የለም። ምን ነኝ እኔ፣ አንሳለሁ ወይ አትበይ። ምንም አንቺ ምንም አታንሽም። በቃ ለምንም ነገር ትሆኛለሽ። ቀባጥ ሴት፣ አስተዋይ፣ ጀግና፣ የስራ ሰው፣ አሪቆ ሳብ፣ የትንሽ ትልቅ ሰው አክባሪ፣ የፍቅር ሰው ትንሽን እና ትልቅን የምታከብሩ ሰው ልጅን የምታከብሩ፣ አንቺ እንደዚህ አይነት ሴት ነሽ። ልንገርሽ፣ አንቺ ምንም አያነሳብሽም፣ ምንም ደሞ አንቺ በዛውን ደሞ ልባም ሴት ነሽ። ልብ ቀና፣ ለሰው ልጅ የምታስቢው ከራስሽ በላይ ሰው ትልቅ ቦታ ማየት ፈልጋለሁ የምትው ልጅ ነሽ። አንቺ አንቺ እንደዚህ አይነት ሴት ነሽ። ኦኬ፣ ስላንቺ ምኑን ልናገር? እኔ እኔ እንጃ ካንቺ ብዙ ብዙ ነገር ተምራለሁ የኔ እናት፣ የምር እኮ ነው። እኔ ምን ነኝ ብለሽ ማንነትሽን አትጠይቂ። አንሳለሁ ወይ አልሆንኩም ወይ አትበይ። አንቺ በጣም ጀግና ሴት እኮ ነሽ፣ የምር በጣም ጀግና፣ ከምነግርሽ በላይ ጀግና ሴት እኮ ነሽ። እሺ እናት፣ እኔ ካንቺ ብዙ ነገር ተምራለሁ የኔ ቆንጆ ብዙ ነገር የማይችሉ ሴቶ ነሽ። እንደ ወንድ ልጅ ብዙ ነገር እያለብሽ ተቋቁመሽ በየቦታ ሁሉ የሚያንቆሽ ሰውም እያለ አንቺ ኒቅሽ እያላሽ ዛሬ እዚህ ጋር የደረስሽ ጀግና ሴት ኮነሽ። ዛሬ የሚሰት ይቡሻል ማርካምም ሰራሽ ዳምሽ ይጣፍጣል፣ ኪፉም ሰራሽ ዳምሽ ይጣፍጣል። በቃ ማለት ምንም ማድረግ አይቻልም። ታስጦ ነው። አንቺ ግን በራስሽ ታማኝ ጀግና ሴትነትሽን ሳታረክሺ እንጂ ለሴቶች ተምሳሌት ነሽ። በቃ የሴት ተምሳሌት ጀግና የምር ቅምጥ አንቺ እኮ በጣም ኩሩ ሴት እኮ ነሽ። በምን ቃላት ለግለጽልሽ? እኔ ለንቺ ቃላት ያጠረኛል እኮ ምን እንደነኝ እኔ አናሳለው ወይ አንሳለው ወይ ብለሽ ለምን ራስሽን ዝቅ አድርገሽ ምታዩ ምን ማለት ነው? ማለት አንቺ እኮ የምፈልግ ሰው ማለት ብዙ ተፈላጊ ያለች ሴት ነሽ። እኔ አሁን እንደዚህ ሲላችሁ ለብሮኪ ይህን እ ተፈላጊ የለም እያልኩ አይደለም፣ አባባዶ ነው። ኦኬ እና እዚህ በጣም ኩሩ ሴት ነሽ። ብዙ ሰዎች አሁን ላይ ውዶች፣ ትላንትና ምንድን ነው ነገር እኔ ምንድን ነው ያረጋሽ ነገር ብላችሁ ልጅቷ እያስጨነቃችሁ የነበራችሁ ሰዎች ነገረች። አሁን ግን ስትነግረው ውሸት ነው ያመጣሽው ብላችሁ በየቦታ ሁሉ እየሳደባችሁ፣ አንቺ ደግሞ ለብሩክ ምንድነሽ ሲጀመር? የፈለገው ነገር ያድርግ፣ የፈለገው ነገር ያደርግ። አንቺ የምን ቤት ነሽ? ለብሩክ ምንድነሽ ብላችሁ አልኩ። ቲክቶክ ላይ እንደዚህ ስላረጋችሁ ብሩክ ማለት እናንተ ጀግና ነሽ ማለት የምላችሁ እንደሚመስላችሁ አንቺ ለብሩክ ምንድን ነሽ? ማን ነሽ አንቺ? ብላችኋል። ቆርጣና እያወረች የነበረችው የኔ ምክንያት ኖሯትም ሊሆን ይችላል። እኔ ብሩክ ለሚ የፈረጥኩ አይደለም። እናንተ ለስራ ነው ተገናኘ ነው ብላ አንድም ቀን ተናገራ የማታቀ ልጅ ነች። ግን ያው እየተናገራችሁ ቀባችሁ። ሴቶንሽ ግን በእውነት ሴቶቻችሁ ግን እንዴት ሴት ላይ እንደዚህ ልትፈርዱ ቻላችሁ? ማለት መፈረጥ ቀላል ነው። በዛው ሰው ላይ በዛው ስልክ ላይ ያወቃችሁ ሰውን አላያችሁ። ምን እና ሴት ይሁን ምን እና ሰውም ይሁን ለምን ማለት ምንድነው ማለት እሷ ምንድነው ምንድነው ምትፈልጉት ከሷ? የምር ሴቶች ምንድን ነው የሚፈልጓት? በእውነት እንጃ። እቺ ልጅ ለእናንተ ምን ታድርግ? ለእኔ በጣም ጥያቄ ነው። ሀይሚዬ አንቺ ግን ሰው ቢገፋሽም ብናገርሽም ግን ማንንም እንዳትሰሚ እሺ፣ ማንንም እንዳትሰሚ እሺ። ወደፊት እንጂ ወደ ኋላ አትመልከች። በቃ ይሄ ነው። ወደፊት እንጂ ወደ ኋላ የሚባል ነገር የለም። በቃ ሄጂ እንባት፣ እሺ። ሲሪ፣ ተቀየሪ፣ ተለወጪ እና የራስሽንም ጠብቂ። ምንም ነገር ቢፈጠርም አንቺ ብርቱ ሴት ነሽ። ብርቱ ሴት ሆኚ፣ ጀግና ሴት ሆኚ፣ ኩሩ ሴት ሆኚ። አንቺ ሁሌም እንደምታኮሪኝ ሁሌም ጀግና እንደሆንሽም በቃ ማለት ስራ ነው። ደሞ ሰውንም አትመኚ። ሰውን አምነሽም ብዙ ነገር ለማድረግ ለማውራትም አትሞክርም፣ ምናምን በቃ ሰው መልካም አይደለም፣ አስመሳይ ነው። የሌለ ነገር አለ ብሎ የምናገር ሰው አለ። አሁን ላይ አንቺ እና ብሩክ ትዋዘዳላችሁ፣ ሶ እናንተን ለማለየት የተደረገን ነገርም ሊሆን ይችላል። በዛው ከሰው የተቀበልሹ እንትንም ከሆነ ምንም ይሆን ከባለቤቱ አፍ ሰምተሽ በቃ የምታደርገውን ነገር የምታወሩን ነገር አውሩ እንጂ፣ በቃ እኔ ሰውን ወሬ እንድትሰሚ አልፈልግም። ይህ ሰው ወሬ አትሰሚ። ሰው ደካማ ጎንሽን ይፈልጋል። በምን አይነት መንገድ ገብቴን እሷ ህይወት እንበጥብጣት በምን አይነት መንገድ አግኝቴን ህይወቷን እንበጥብጥ ሚሉ ሰው አለ። ስለዚህ ለነዚህ ሰዎች አንቺ ቦታ መሰጥ የለብሽም። ገባሽ እንደኮራሽ እንደ ቀብራራ እንደሆንሽ ቀበራ ይሁን ሽኖሪ ይሄ ነው እንጂ፣ የሰውን ወሬ። አንቺ እንኳን የሰውን ወሬ እንደማትሰሚ እናጋለን፣ ውዶች። የምር እኮ ነው። ትላንት ነው ይሄ ቪዲዮ የተሰራ። ሶስተኛ ቀን እኮ ነው ይሄ ነገር የተጀመረው። ወደኛ ነው ተብያው ጣርቶ ወይም ቢኒ ምንድ ነው ያለው? አይ ብሩክ ሴት ጋይቻ ያለው። አይ ብሩክ ናምን አሉ። የሰውን ወሬ አልሰማም። ከዚህ በፊትም የሰውን ወሬ ሰምቼ እንደዚህ እንደዚህ አይነት ነገር ተፈጥሯል ብላለች ገባቸው ወደ የሰውን ወሪያ ተሰማሚ። እሷ እና እግዚአብሔር ብሎ አንድ የሆናችሁ ሰየው ደስ ይለናል። ችግር የለም፣ ለሁሉ ነገር ጊዜ አለ እና ግን ራስሽን ጠብቅ ይነናት እና ከክፉ ነገር ሁሉ ፈጣሪ ጠብቀሽ ይሄ ምን የምትሰደቡት ሰዎችም ችግር የለም ቀጥሉ። እውነት ከፍታ ላይ ነው የምታስቀምጠዋት። ምንም በቃ አይቀነስም ማለትም አይጨምርም። በቃ ህይወቷ መኖር ትችላለች። የእናንተ የመሰደብ የእናንተ ዝቅ ማድረግ የእናንተ የማዛዛብ እሷ ከፍታ ላይ እንድትቀመጥ ነው የሚያደርገው እና እንደዛ ነው የሚላችሁ ውዶቼ። መግቢያ ላይ ሰላምታ አልጠየቋችሁም፣ ሰላም ናቸው አላቸው ያለው እግዚአብሔር። መስኪን ቪዲዮን ላይክ ሼር ማድረግ ቪዲዮን ደግሞ ሰብስክራይብ ማድረግ እንዳይረሳ። እሚየ፣ አይዞሽ። ምንም ነገር የተፈጠረ ነገርም ካለ በቃ ተረጋግተሽ ተናገሪ፣ አውሪ፣ አለቀ እና ብሩክም እንደዚህ ነገር አድርጌ ከሆነ የምሬ በቃ ማለት ንገራት ማለት ማንም ሊያውቅ አይችልም። እና ሰው ለመላየት የሚያድሩ እያደረገው ነገርም ከሆነ ተረጋግታችሁ ፊቱ ለጠላት ቦታ ትስጡ። እና ውዶች በጣም ወዳቸው አለው፣ በጣም ነው ማከብራችሁ። መልካም ቀን የሌላችሁ። ቪዲዮን ላይክ ሼር፣ አስተያየታችሁ ኮሜንት ላይ ጻፉልን። ምን ትላላችሁ በዚህ ቪዲዮ ላይ? የምር እና ምንድን ነው አሳባችሁ ወይ ሚና ብሩክ፣ እንዴት ነው ነገሩ? ወዴት እየሄደ ነው? ምን ተካሄደ ነው? ደሞ እኔ ኮመንት ላይ ጻፉልኝ በጣም